ጤና ይስጥልን ውድና የተከበራችሁ የገኒ ኢትዮ የዩቱብ ቻናል ቤተሰቦች፣ ሰላማችሁ በያላችሁበት የምድር ጥግ ብዝት ሙሉ ትረፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ኮሜንት ማድረግን አትርሱ። አደይ ተከታታይ ድራማ በጣም በመጨቃጨቋ ምክንያት ከራሷ ውጪ ማንንም ማዳመጥ የማትፈልገው ፍቅር በሰዎች አለመወደዷ፣ ሰላም ቢነሳት ጭራሽ እሷ የምትወዳቸው የምታፈቅራቸው ሰዎች ሁሉ አደይን በማፍቀራቸው የበታችነት ስሜት ያጠቃት። ፍቅር አደይን አሰቃይታ ከቤት ከወጣች ይቀርላት መስሏት በብዙ ስቃይዋን አብዝታባታለች። አደይ ግን ከጎዳና ላይ ሕይወት የታደጓት እናታቸውንና የባርኮትን የወንድምነት ፍቅር አይታ ሁሉን በትዕግስት ለማለፍ በዝምታ ውስጥ ነች። ዳዊትን ፍቅር በጣም ተወደዋለች። ዳዊት ደግሞ አደይን ኪችን፣ ገብቶ አዴይን እንዲስማት ሲሞክር አዴይ ግን እንደማይሆን ነገረችው እና ስራዬ ንስራበት ተጠራሁ መሰለኝ ብላ በወጣችበት ቅጽበት ባርኮት መጣ። ብቻዋን አግኝቼ ፍቅሬ ንገልጽላታለ ብሎ የመጣው ባርኮት ኪችን ያገኘው አዴይን ሳይሆን ዳዊትን ነበር። አዴይ የት እንደሆነች ይጠይቀውም ተጠራው ብላ እንደሄደች ነበር የነገረው። የሚነግራት ካለውም ለእኔ ንገረኝ ብሎ ሲያፋጠጠው ዳዊት ባርኮትም አፉ እየተሳሰረ አይ ለሷ እነግራታለሁ ለብቻዋ እያለ መቅለሰ ሱን ቀጠለ በመሀል አደይ ስትመጣ እንደውም አደይ መጣች በል እንስማህ ንገረን አለው ባርኮትም እ እሺ እያለ አደይም ነገሩን እኮ አላወኩትም አለች ዳዊትም አሁን ሊነግረን ነው አላት እሺ ንገረና አለች አደይ ባርኮትም እሺ አደይ በጣም በጣም የምወዳት እህቴ ነች እያለ አፉ እየተሳሰረ በውስጡ ግን ወይኔ እህቴ ነች ብዬ በኋላ ፍቅሬን እንዴት ነው የሚገልጽላት? እያለ አደይም አንተ በጣም የመልካምና የምወድህ ወንድሜ ነህ አለችው። ዳዊት ደስ ትላላችሁ ብሏቸው ወደ ሳሎን ተያይዘው ሄዱ። በደህና ጊዜ የማይስማሙት ፍቅርና ሊዲያ ክፋት ሲሆን ይስማማሉ። ሊዲያም ሶፋው ላይ ተኝታ አደይን ጠራቻት። ቁርስ የለም። ቁርስ ምን እንደሆነ ስትጠይቃትም ሹሮና ፍርፍር ከፈለገችም እንቁላል እንደምትሰራላት ነገረቻት። ሊዲያ ግን እናንተ ከሹሮ ሌላ አታጡ አትወጡም አይደል? አ ለዚህ ነዋ፣ አስተሳሰባችሁ ልክ እንደ ሹሮ የሆነው። እኛ እኮ በየቀኑ ዶሮና ስጋ ነው፣ እናንተ ግን አመት ባል እየጠበቃችሁ ብላ ብዙ ካወራች በኋላ ምግብ ከውጭ እንደምታዝ ተናግራ ተነሳች አደይም ይህንንም ያጣ ስንት አለ ብላ ወደ ኪች ነው ተመልሰች ሊዲያና ፍቅር አደይን በጣም ይጠሏታል እነሱም እነሱም ቢሆን እርስ በራሳቸው አይዋደዱም ነገር ግን አደይን ለማጥቃት ሊዲያ ፍቅርን ሄዳ ትናንት ሰራተኛሽን ከሰላጥ ነሻት ነበር አይደል በርበሬ ጣል ብታረጊበት እኮ አሪፍ ነበር ትሞት ነበር ብለው ከተመካከሩ በኋላ በተኛችበት ዘግተውባት ሄዱ። እሷም ተጠርታ ተጠርታ የሚደርስላት ስታጣ እዛው ክፍላ ውስጥ ተዘርራ ወድቃ፣ እነሱ ተያይዘው እየተሳሳቁ ደረጃው ላይ ዳዊት አገኛቸው። መጠራጠራቸው መጣመራቸው ለክፋት እንደሆነ የገባው ዳዊት አደይን ምን አድርጋችኋት ነው ብሎ ጠየቃቸው። እነሱም አናቅም እኛ ያደይ ጠባቂ ነን ብለውት ወጡ። ፍቅር ድሮ ተወደው የነበረው ኪንጎን አደይን እንደሚወዳት ስለምታውቅ እሱን እሷ ትወድሃለች፣ አስገድደ ሳማት፣ ካልሆነም ጥለፋት ብላ ክፉ ምክሯን ቀጥላለች። ሲስማት በጥፊ የመታችው አደይ ባት ትወደኝ ነው ብሎ ከሊዲያ ጋር በወጡበት አስቆሞ ሲጠይቃትም እሷ ከሱ ጋር መታየቷ ሊያሳፍራት እንደሚችል ነግረው ማታ ሱቅ እንደምትልካትና በዛው ደብድቦ እንዲያስቀራት ነገረችው። መሬት የወደቀችው አደይ ዳዊት በር ሲያንኳኳ ቁልፉን ላዩ ላይ ያገኘ ከፍቶ ሲገባም አጠገቧ ምድጃ ቆጭ ብሎ እሷ ወድቃ አገኛት። በድንጋጤ ባርኮትን ጠርቶ አነሷት። አንዱ ከራስ አንዱ ከግርጌ የሆነው ምግብ ደግሞ ባርኮት እያጎረሳት ስለ ሁለቱ ክፋት አወሩ። ሁለቱም የእህቶቻቸው ክፋት እንደበዛ፣ ማንም ሊያገባቸው እንደማይችል አወሩ። አደይም አንድ ቀን ይመለሳሉ ልጅነት ነው፣ ደግሞ ባሎቻቸው ይታገሳቸዋል አለቻቸው። በየራሳቸው ሀሳብ የከነፉት ባርኮት እና ዳዊት የሚወዷት ሚስታቸው ራሷ አደይን እንደሆነች በእያንዳንዱ ልብ ውስጥ እንዳለች ከራሳቸው ጋር እያወሩ ነው። ዳዊትም ጸጥ አለ። ባርኮትም ልክ ነው፣ መታገስ ነዋ፣ ምን መርጫ አለ እያሉ አደይም በቃኝ ባርኮቴ፣ እኔም ትንሽ ረፍት ላድርግ ብላ ተነስታ ሄደች። ባርኮቴን ያልሽኝ አይደል ፓርኮቴ ነው ያልሽኝ አዴይ እያለ በልቡ ደስ ብሎታል እሷም ክፍላ በተኛችበት ለምን ተረፍሽ መስል ከተረፈችበት የከሰልና የበርበሬ ጭስ ፍቅር በድብድብ ይገለጽ የመሰላት ፍቅር ኪንጉ ከውጭ ቆሞ እንዲጠበቃት አድርጋ ማስቲካ ግዢልኝ ብላ ከተኛችበት ቀስቅሳ ላከቻት እሷም ህመሟን ዋጥ አድርጋ መሄድን ለመሄድ ስትወጣ ሳሉን እንዳዊት ተቀምጦ አገኘችው! እያምማት እንዴት ሱቅ ትልካታለች፣ እንዴት ትሄጃለች ብሎ ብሩን ተቀብሏት እሱ ሄደ። አደይ ክፍሏ በተቀመጠችበት ፍቅር መታ፣ የሚወድሽን ሰው ምን ማድረግ አለብሽ ስትል ጠየቀቻት። አደይም ምላሿ መተው ነው፣ እሱ አንቺን ካላፈቀረሽ ምላሹ መሆን ያለበት መተው ነው ስትላት፣ መተው ለሷ ሽንፈት አልፈለግ ባይነት የመሰላልት ፍቅር ደግሞ የሊዲያን የአምባገነንነት ምክር ሰምታ ነበርና አንቺን አንቺን ሰው ብዬ መምጣቴ አንቺን ሰው ብዬ በጠብቄ ብላ ተናዳባት ወታ ሄደች። ፓርኮት ጁስ ገዝቶ ሊጠይቃት መጣ። አጠገቧ ቁጭ ብሎ የአደይን የጤንነት ሁኔታ ከጠየቀ በኋላ አደይ ለሷ የሚያስብላት የሚጨንቅላት የወንድምነት ፍቅር የሚሰጣት እሱ እንደሆነ እንደሆነና እሷም የእሱን ደስታ ለማየት እንደምትፈልግ ፍቅረኛ ካለውም እንዲያስተዋውቃ ጠየቀችው። እሱም የሚወዳት እንዳለች ነገር ግን እንደማታውቅ ነገራት። እሷም ማርፈድ እንደሌለበት ዋጋ ማርፈዱ ዋጋ እንደሚያስከፍለው ነግራ ሩቅ ናት ቅርብ ነች አለችው። እሱም እሷ ሩቅም ቅርብም አይደለችም አሁን ግን ልነግራት፣ ንገራት፣ አይ እያለ ከራሱ ጋር እየተሟገተ ባለበት ዳዊት ምግብ አሰርቶ ደረሰ። ፍቅሩን ሳይገልጽላት ዳዊት በመምጣቱ ተበሳጭቶ በቃ እኔ አንዳንድ ነገር ገዝችላት ልምጣ አብረሃቱን ብሎት ወጥቶ ሄደ። ዳዊትም አጠገቧ ቁጭ ብሎ ጤንነቷን ጠየቃት። ላደረገላት አመስግናው ባይደርስላት ልትሞት እንደምትችል እሱም ለአንቺ ከዚህም በላይ መሆንልሽ መሆንልሽ አለው እያለ ሳሉን ቁጭ አለ። ወጥቶ ሳሉን ቁጭ አለ። በተቀመጠበት ፍቅር ሂዳ ዳዊት፣ እኔ ያንተን ላለማጣት ብዙ ሆንኩ፣ ቆይ ከዚህ በላይ ምን ልሁን እያለች ስትስመው አደይ ደረሰች። አደይ በድንጋጤ እየተመለከተች ማመን ከብዷታል። በቀጣይ አደይ የፍቅር ፍቅር የምታሰቃያት በሱ ምክንያት እንደሆነ ገብቷት ዳዊትን ትርቃ ይሆን? ውሄት ምን ይፈጠር ይሆን? ባርኮትዝ ለአደይ ፍቅሩን ይገልጽላት ይሆን? አብረን የምናይ ይሆናል። ገንሄትዮ ሰብስክራይባት አትርሱ።